ጠና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምናላችሁልን ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከእኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናችኋለን። ቪዲዮችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉም በአክብሮት ነው የምንጋብዘው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። በዛሬው ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ዛሬ የሚደረጉ ጨዋታዎች አሉ። በትልልቆቹ የአውሮፓ ሊጎች እንግዲህ በእንግሊዝ ፕሪምየር ሊግ ጨዋታዎች ባይኖሩም በሌሎቹ ግን የአውሮፓ ታላላቅ ሊጎች ጨዋታዎች ይደረጋሉ። ከዛ በተጨማሪ ደግሞ እንዲሁ በእንግሊዝም የኤፍኤ ካፕ መርሃ ግብር ይደረጋል። እነሱን የተመለከቱ የጨዋታ ጥቆማዎችን ወደ እናንተ እናደርሳለን። ሌሎችም ስፖርታዊ መረጃዎችን በስፋት አካተናል። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርካታ ያሉ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፏአድባሩ ፕሮግራሙን እየመራው ቆይታን አደርጋለሁ። እናንተም ቪዲዮችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከእኛ ጋር አብሮነታችሁን እንታሳዩን በአክብሮት እንጋብዛለን። ከመሸጋገሪያው በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ነው የሚሆነው። ዛሬ የሚደረጉ ጨዋታዎችን በኋላ ወደ መጨረሻ አካባቢ የጨዋታ ጥቆማዎችን ወደ እናንተ እናደርሳለን። ነገር ግን እንግዲህ ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን በማስቀደምን ጀምር ቻልሲን እንመልከት። ያሁ ስፖርት የተባለው የመረጃ ምንጭ ይዞት በወጣው መረጃ መሰረት የሙካይሎ ሙድሪክ ሁለተኛ ናሙና የተወሰደው የመጀመሪያው ናሙና ሲወሰድ እንደሆነ ይፋ አድርጓል። ሁለተኛው ናሙና የሚወሰደው ደግሞ በምርመራ ጊዜ ስህተቶች እንደሌሉ ለማረጋገጥ እንጂ የተለየ ውጤት ይኖረዋል ተብሎ እንደማይጠበቅ ነው አሁን ላይ መረጃዎች እያሰፈሩ የሚገኙት። ስለዚህ ሙካይሎ ሙድሪክ እንግዲህ ሳያውቅ እንደሆነና ወይ ደግሞ ምግብ ውስጥ ወይም ደግሞ ሌላም ሰው እንዲጠቀመው አድርጎት ከሆነ እንግዲህ እንደዛ ብሎ የሚያስብ አይነት ከሆነ ማሳመን ይጠበቅበታል ተብሎ ነው የሚታሰበው። ይህ ማለት ግን ቅጣቱ ይቀርለታል ማለት አይደለም። ቢያንስ ቢያንስ ሊቀነስለት ሊችል ይችላል። ነገር ግን ሊተውለት ይቅርና መቀነሱ እራሱ እርግጥ የሆነበት ጊዜ ላይ እንደማይገኝ ነው። ዘገባዎች የሚያሳዩት ያሳዩትና ምናልባት ለረጅም ዓመታት ለአራት ዓመት አካባቢ ከእግር ኳስ ሊታገድ የሚችልበት እድሉ እንዳለ ነው ዘገባዎች እያሰፈረው የሚገኙት። ስለዚህ ይህንን ነገር እንግዲህ የሁለተኛው ምርመራ የተሻለ ይሆናል ተብሎ አይጠበቅም። ወዲያው ነው እንግዲህ ምርመራው ወይም ደግሞ ናሙናው የሚወሰደውና። የተለየ ውጤት ይመጣል ተብሎ አይጠበቅም። ነገር ግን ሁለተኛውን ውጤት በርካቶች እየጠበቁት እንደሆነ ዘገባው ያሳያል። ቸልሲም እንግዲህ ይህንን ተጫዋች በዛ ቦታ ላይ ተጫዋቾችን ለማምጣት ወይም ቦታውን ለመተካት ፍላጎት እንዳለው ነው ዘገባዎች እየጠቆሙ የሚገኙት። ነገር ግን ቸልሲዎች ይህ ነገር እስኪረጋገጥ ድረስ ሙካይሎ ሙድሪክ ልምምድ የሚያደርግበትን መንገድ ለብቻው አመቻችተውለት እያደረገ እንደሆነ ነው መረጃዎቹ ጨምረው የገለጹት። ሌላኛው ከቸልሲ ጋር የሚነሳው ጉዳይ አሁን ካልኩት መረጃ ጋር የሚነሳ ጉዳይ ነው እዛ ቦታ ላይ ተጫዋቾችን ለማስፈረም ሙከራዎችን እያደረጉ እንደሚገኙ ይታወቃል። ከነዛ መካከል አንደኛው ፖርቱጋላዊው ተጫዋች ነው። የኤሲ ሚላኑ የመስመር አጥቂ ራፋኤል ሊያው አንደኛው እንደሆነ ዘገባዎች ያሳያሉ። ሰሞኑን እንደውም ከቪኒሶስ ጁኒየር ጋር ጭምር ቼልሲዎች ስማቸው ሲያያዝ ነበር። ነገር ግን ፋብሪዚዮ ሮማኖ ነው ይሄ ነገር በፍጹም ሀሰት ነው የሚል መረጃን እንዳወጣ እናውቃለን። አሁን ደግሞ ከራፋኤል ሊያው ጋር ስማቸው እየተያዘ ይገኛል። ራፋኤል ሊያውን ለማስፈረም እያጤኑበት ነው ተብሏል። የሆርጌ ሜንዴስ ከቼልሲ ጋር ያለው ወዳጅነት ወይም ደግሞ የጠበቀ ግንኙነት ምናልባት ይህንን ተጫዋች ለማስፈረም እንቅስቃሴ እንዲያደርጉ ሊያደርጋቸው እንደሚችል ጭምር ነው መረጃዎች እየገለጹ የሚገኙትና ነገር ግን እንግዲህ ኤሲ ሚላኖች ከ83 ሚሊዮን ፓውንድ ያነሰ ዋጋን መስማት እንደማይፈልጉ ነው ትልልቅ ሚዲያዎች እየገለጹ የሚገኙት። ሌላኛው የምናነሰው መረጃ ሊቨርፑልን የተመለከተ መረጃ ነው የሚሆነው። ሊቨርፑል ከጀረሚ ፍሪምፖንግ ጋር እስካሁን ውይይት አላደረገም፣ ነገር ግን በሊቨርፑል ዝርዝር ውስጥ ካሉት በርካታ አማራጮች አንደኛው እንደሆነ ጀረሚ ፍሪምፖንግ ይነገራል። አሁን ላይ እንግዲህ ሊቨርፑል እና ትሬንት አሌግዛንደር አርኖልድ መለየታቸው እርግጥ እየሆነ መጥቷል ና በቀጣይ ሊቨርፑል እንግዲህ እሱን ለመተካት ከሚያስባቸው ተጫዋቾች መካከል አንደኛው ጀረሚ ፍሪምፖንግ እንደሆነ ነው በርካቶች የሚያነሱት። ሊቨርፑል ግን ብቸኛው የዚህ ተጫዋች ፈላጊ ክለብ አይደለም። ማንቸስተር ሲቲም ማንቸስተር ዩናይትድም የዚህ ተጫዋች ፈላጊዎች እንደሆኑ ይገለጻል። በጀርመን በባየር ሌቨርኩዘን በሻቪ አሎንሶ ስር እጅግ በጣም ጥሩ ጊዜን እያሳለፈ ይገኛል ሆላንዳዊው ጀረሚ ፍሪምፖንግ። ሊቨርፑሎች ደግሞ ትሬንት አሌክዛንደር አርኖልድን ለመተካት እንግዲህ አማራጫቸው አድርገውታል። ክለቡ እንግዲህ ትሬንት አሌክዛንደር አርኖልድን መልቀቅ ካለበት ለመተካት እቅዱን እያራመደ እንደሆነም ጭምር ነው መረጃዎቹ ያሳዩት። ሌላኛው ከሊቨርፑል ጋር የሚነሳው ጉዳይ ሊቨርፑል ለሃርቪ ኤሊዮት ጥሩ የሆነ የዝውውር ጥያቄ የሚቀርብላቸው ከሆነም ጥያቄውን ለመስማት ዝግጁ ናቸው ሊቀበሉም እንደሚችሉ መረጃዎች ያሳያሉ። በተለይ ሊቨርፑሎች እንግዲህ ይሄ ተጫዋች በአርነስሎት ስር እንግዲህ ጥሩ ግልጋሎትን መስጠት አልቻለም። በእርግጥ የጨዋታ ደቂቃዎችንም አጥሮበታል ወይም አንሶበታል ብሎ ማንሳት ይቻላል። ነገር ግን በሊቨርፑል ቤት የመቆየት እድሉ እጅጉን ጠባብ እንደሆነ ነው እየተገለጸ የሚገኘውና በቀጣይ ክለብ ሊቀይር የሚችልበት እድል ሰፊ ነው። ስለዚህም እንግዲህ ሊቨርፑሎች ይህንን ተጫዋች ለመተካትም እድሉን ካገኙ ጥሩ ዋጋም ከቀረበላቸው ሊሸጡት ዝግጁ እንደሆኑ ጭምር መረጃዎቹ አሳይተባል። አርነስ ሎትና ጀረሚ ፍሪምፖንግ ባሳለፍነው ወር ላይ ለብዙ ደቂቃዎች በስልክ ሲነጋገሩ እንደነበር ከቼንድ ኦፍሳይድ መረጃውን አጋርተዋል። አርነስ ሎት በክረምቱ የዘውር መስኮት ላይ ተጫዋቹን የማስፈረም ትልቅ ፍላጎት አለው። እናም ደግሞ ለተጫዋቹ በዛ ቦታ ላይ ማስፈረም የሚፈልገው ተጫዋች መሆኑም ነግሮታል የተባለው እንግዲህ ጀረሚ ፍሪምፖንግ እና አርነስ ሎት ሆላንዳውያን እንደሆኑ ይታወቃልና ና ለማግባባት ሙከራዎችን እያደረገ እንደሚገኝ ጭምር ነው የተገለጸው። ኖቲንግሃም ፎረስትና ኒውካስል ዩናይትድ ዳርዊን ኑኔስን በዚህ ክረምት ለማስፈረም ፍላጎት አላቸው ሲል ቲም ቶክ መረጃውን አጋርቷል። በተለይ ኒውካስል ዩናይትድ ወሳኙን አጥቂ የአሌግዛንደር ኢሳክን በዚህ ክረምት የሚያጡ ከሆነ ለመተካት ካሰቧቸው ተጫዋቾች መካከል የሊቨርፑሉ ዳርዊን ኑኔስ አንደኛው ነው። እንደውም ሊቨርፑልም የአሌግዛንደር ኢሳክ ፈላጊ ስለሆነ፣ ኒውካስል ዩናይትድ ደግሞ ዳርዊን ኑኔስን የሚፈልግ ከሆነ ገንዘብ ጨምረው እንግዲህ ይህንን ተጫዋች ለማምጣት ሊቨርፑሎች እንቅስቃሴዎችን ሊያደርጉ እንደሚችል ነው የሚታመነው። ነገር ግን ኖቲንግሃም ፎረስትም የዳርዊን ኑኔስ ሌላኛው ፈላጊ እንደሆነ ይገለጻል። ከቤኔፊካ ሊቨርፑል ከደረሰ በኋላ የሚጠበቅበትን አይነት ነገር እያሳየ አይገኝም። እንደውም በርካቶች በሚሰጣቸው ኳሶች በርካቶች የሚያውቁ ተጫዋች ሆኗል። በተገኙ መረጃዎች መሰረት ሊቨርፑል በዘንድሮ የውድድር ዘመን ኳሶችን በፍጥነት ወደ ተጋጣሚዎች የሜዳ ክልል ወይም ደግሞ ሳጥን ውስጥ በመቀባበል ጥሩ እንቅስቃሴዎችን ያደረጉ ተጫዋቾች ያሉት ቡድን ነው። አሌክሲ ማካሊስተር፣ ትሬንት አሌክዛንደር አርኖልድ፣ ሞሐመድ ሳላህ፣ አንዲ ሮበርትሰን በፈጣን ካውንተር ሰዓት ብዙ ኳሶችን እንዲፋጠን ያደርጉ አራት የክለቡ ተጫዋቾች ናቸው። ትሬንት አሌክዛንደር አርኖልድ ክለቡን ሊለቅ ነው። እንግዲህ ይህ ቁጥር የቁጥራ መረጃ በ40 በመቶ ይቀንሳል ተብሎ ነው የሚጠበቀው፣ አርኖልድ ከዚህ ቡድን ሲለቅ። ይህም እንግዲህ ለሱ ምትክ ማፈላለጊያ አስፈላጊ ያደርገዋል ተብሎ ነው የሚታሰበው። በተጨማሪም ሮበርትሰንም በሁሉም የውድድር ዘመን ደካማ ሊሆን ይችላል። ነገር ግን አንድ ነገር ከሱ ሊጠፋ አይችልም። የሱ ፍጥነትና ወደፊት ካውንተር ላይ በጣም ለሊቨርፑል እገዛን እንደሚያደርግ በርካቶች ያምናሉ። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ከአርቴታ ብዙ ነገሮችን ተምሬያለሁ ብለዋል ዴክላን ዋይስ። የአርሰናሉ አማካይ ዴክላን ዋይስ ለአሰልጣኝ ሚኬል አርቴታ ትልቅ አድናቆት እንዳለው ጭምር ነው እየገለጸ የሚገኘው። ትናንትና እንግዲህ ሰፋ ያሉ ሀሳቦችን አንስቷል። ዴክላን ዋይስ ካነሳቸው ነጥቦች መካከል አንደኛው እንግዲህ ሚከል አርቴታን ያወደሰበት መንገድ እንደሆነ ነው። በርካቶች ይህንን እንግዲህ እየገለጸ የሚገኘው ሌላኛው ስለ ሚከል አርቴታ ሀሳቡን የሰጠው ጆርጂኒዮ ነው። ሚከል አርቴታ ይህንን ቡድን ወደ ክብርና ስኬት እየወሰደው ነው ብለዋል ጆርጂኒዮ። ጆርጂኒዮ ሲናገር አርቴታ አሁን ያለው አስተሳሰብ የተለየ ነው፣ ምክንያቱም እሱ ሁሌም ለማሸነፍ የሚፈልግና ለድል የተራበ አሰልጣኝ ነው ለስኬት እንዴት እንደሚጠር ሁል ጊዜ ማየት ትችላላችሁ። አርቴታ በየቀኑ ቡድኑን የሚያሰለጥንበት መንገድ የተለየ ነው። ይህ ቡድን ሰው እሱ እንዴት ሊማር እንደሚሰራ መረጃውም አለው። በስልጠና ቦታ ላይ ስዕሎች እንኳን ሳይቀር እየሳል ያስረዳናል። ሁሉንም ነገር ስለማሸነፍ ብቻ ነው የሚያወራው ሲልም ተናግሯል። ልምምድ ሜዳ ላይ ንድፈ ሀሳቦችን እያስቀመጠ ልምምድ ሲያሰራ እነዚህ በምስል አስደግፎ ለቡርኔ የሚገልጽበት መንገድም የሚያሳያቸው መልእክቶች ሁሉ ሚኬል አርቴታን ሲያስቀምጠው ቀለል አድርጎ ነው። ሁሉም እንዲረዱ አድርጎ በጣም በጥሩ ገለጻ ያስቀምጠ ባለ እሱ በስዕል የሚያስረዳን እያንዳንዱ ምስሎችም እያየኋቸው ስትሄድ እንዴት መጫወት እንዳለብህ ጨዋታው ምን እንደሚፈልግ በቀላሉ ወደ አእምሮክ ይገባል። እናማመን ትቸገራለ ሲል ይናገራል። የሱ በሳልነት የሱ ደግሞ በስዕል የታገዘ ገለጻችም ጭምር ተመልክተን ወደ አእምሯችን ከገባ በኋላ እዚያ እሱን እያሰብክ ወደ ልማድ ትገባለ። መላው ቡድን ተነሳሽነት ያሳያል። ይህ እግር ኳስን በቀላሉ እንድንረዳ አስችሎናል። እኛ እንግዲህ በዚህ ስብስብ ውስጥም በማድረግ የምንፈልገው ብቸኛው ነገር ዋንጫ ማሸነፍ ብቻ ነው። አርቴታ ደግሞ ቡድኑን ወደ ስኬት ጫፍ ለማድረስም በትክክለኛው መንገድ ላይ እየወሰደን ነው ሲል ነው ጆርጂኒዮ ስለ አሰልጣኝ ሚኬል አርቴታ ለዘሰን ፉትቦል መረጃውን ያጋራው። ዴክላን ዋይስ በአንጻሩ ስለ ቡድን አጋሩ ጆርጂኒዮ ይናገራል። አሁን ባለው የአርሰናል ቡድን ውስጥ የትኛውም ተጫዋች ምርጥ አሰልጣኝ ይሆናል ብለ ታስባለ? ተብሎ ተጠይቆ ይህንን ምላሽ ሲሰጥም እንደ ቡድናችን ውስጥ ከሚገኙ ተጫዋቾች ምርጥ አሰልጣኝ ይሆናሉ ብዬ የማስባቸው ተጫዋቾች አሉ። ነገር ግን ከሁሉም ተጫዋቾች ምናልባት ምርጡ አሰልጣኝ ይሆናል የምለው ጆርጂኒዮ ነው። እኔ ከሱ ጋር ተቃራኒም ሆኜ አንድ ቡድንም ሆነን ከሱ ጋር ለአመታት ተጫውተናል። ለጣሊያን ብሔራዊ ቡድን ሲጫወት ተቃራኒ ሆነን ተጫውተናል። ልምምድ እንዴት እንደሚሰራም ማየዋለው። እሱ እግር ኳስን የሚረዳበት መንገድ ሁሌም የተለየ ነው። እኔ በእግር ኳስ ሕይወቴ ካየኋቸው ሶስት የእግር ኳስ የተለየ አእምሮ ካላቸው ሰዎች ውስጥ አንደኛው ነው። እሱ ስለ እግር ኳስ የሚያስብበት መንገድ፣ ስለ ጨዋታ አረዳዱ፣ ጨዋታን የማንበብ ብቃቱ፣ በአጠቃላይ እግር ኳስ ላይ ጥሩ እውቀት ያለው ሰው ነው። ከምንም በላይ ደግሞ ጨዋታው እንዴት እንደሚያነብና እንደሚረዳንበት መንገድም ሁሌም ይገርመኛል። በእርግጠኝነት ጆርጂኖ ወደፊት ምርጥ አሰልጣኝ እንደሚሆን ግን አምናለው ሲል ሲልም ጭምር ነው ዴክላን ራይስ ስለ ቡድን አጋሩ ሀሳቡን የሰጠው። አርሰናል ሪስ ኔልሰንን በክረምቱ የሚገዛው ቡድን ካገኘ ለመሸጥ ዝግጁ እንደሆነ ፕሌቲ ጎል መረጃውን አጋርቷል። ተጫዋቹ አሁን ላይ በውሰት ለፉልሃም ነው እየተጫወተ የሚገኘው። ነገር ግን በክረምቱ አርሰናል ይህንን ተጫዋች ለመሸጥ ፍላጎት እንዳለው እየተገለጸ ይገኛል። እና እንግዲህ ሪስ ኔልሰንን የሚገዛው ቡድን ካገኘ ለመሸጥ ዝግጁ እንደሆኑ ነው የሚነገረው። በክረምቱ ቶማስ ፓርቴ ከአርሰናል የሚለቅ ከሆነ ወደ ባርሴሎና አሊያም ወደ ሳኡዲ ፕሮሊግ የመሄድ እድሉ ሰፊ እንደሆነ አሁን ላይ ደግሞ መረጃዎች እያሳዩ ይገኛሉ። እነዚህ ሁለቱ መዳረሻዎች ሊሆኑ እንደሚችሉ ነው ፎርፎርቱ የተባለው የመረጃ ምንጭ የገለጸው። ከሰሞኑ በተወሰነ መልኩ ስሙ ከአርሰናል ጋር ሲያያዝ የነበረው የአይንትራክ ፍራንክፈርት ዋጥቂ ሁጎ ኤኬቴኬ የመሸጫ ዋጋው 80 ሚሊዮን ዩሮ እንደሆነ ክለቡ ማሳወቁ ነው ፕሌቲጎል በጨምሮ መረጃውን ያጋራው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ሉክ ሾው የመሰለፍ እድል ያገኝ ይሆን? በርካቶች የሚጠብቁት ነው። ከረጅም ጊዜ ጉዳት በኋላ በትናንትና ዕለት ወደ መደበኛ የቡድን ልምምድ የተመለሰው እንግሊዛዊ የግራ መስመር ተከላካይ ሉክ ሾው ማንቸስተር ዩናይትድ በእለተ ማክሰኞ ከኖቲንግሃም ፎረስት ጋር ላለበት ጨዋታ ይፋ በሚያደርገው የቡድን ስብስብ ውስጥ የሚካተትበት እድል ሰፊ ነው ተብሏል። ተጫዋቹ ምንም እንኳን በጨዋታው ላይ በቋሚነት የመሰለፍ እድል ያገኛል ተብሎ ባይጠበቅም፣ ከተጠባባቂ ወንበር በመነሳት ከረጅም ጊዜ በኋላ ለማንቸስተር ዩናይትድ ግልጋሎት ሊሰጥ እንደሚችል በርካቶች ይጠብቃሉ። በተቃራኒው ሌሎቹ እንግዲህ ከጉዳት ያገገሙት ተከላካዮችም፣ ሀሪ ማግዋየር፣ ሌኒ ዮሮ በጨዋታው ላይ በቋሚነት የመሰለፍ ዕድላቸው ሰፊ እንደሆነ ነው ማንቸስተር ኢቭኒንግ ኒውስ የዘገበው። ጆኒ ኤቫንስ የቀድሞ በሽታው አገረሽቶበታል። እድሜ ጠገቡ የማንቸስተር ዩናይትድ የመሃል ተከላካይ ጆኒ ኤቫንስ ባለፈው ክረምት ከውል ነጻ መሆኑን ተከትሎ ማንቸስተር ዩናይትድ ተሽቀዳድሞ ቢያስፈርመውም ከዘመነ ቴን ሀግ በኋላ ግን ምንም አይነት የመጫወቻ ጊዜ ማግኘት አልቻለም። ሆኖም ግን ምንም ሳይጫወት ወጣቶቹን የማንቸስተር ዩናይትድ ተጫዋቾችን በመምከርና በመዘከር ላይ የሚገኘው ጆኒ ኢቫንስ ከጀርባው የታችኛው ክፍል እንግዲህ ጉዳት ወይም ደግሞ ደርሶበታል። ይሄ ጉዳት እንግዲህ ጠንካራ ያለ እንደሆነ ይገለጻል። ተጫዋቹ በዚህ ጉዳት እንግዲህ ምልክቱን ሲያሳይ ሲታመም ይህ ለመጀመሪያ ጊዜ እንዳልሆነና ዘንድሮ በድጋሚ ሲያገረሽበት ደግሞ ህመሙ በእጅጉ እንደጸናበት ነው የተነገረው። በተጨማሪም ተጫዋቹ ከዚህ በኋላ በሜዳ ላይ እንደማናየውና ይሄ የውድድር አመትም የመጨረሻው ሊሆን እንደሚችል ነው እየተጠቆመ የሚገኘው ብሏል ዘጋቢው። ማንቸስተር ሲቲን እንመልከት። የማንቸስተር ሲቲ ተጫዋቾች ኮንትራት የሚያበቃበት አመት 2025 ላይ ኬቨን ደብሮይና እና ኢልካይ ጎንደዋን እንዲሁ ካርሰንም በ2025 ነው ኮንትራታቸው የሚያልቀው። ከዛ በተጨማሪ ግን ባርናርዶ ሲልቫ፣ በውሰት ኤሲ ሚላን የሚገኘው ካይል ዎከር፣ ጆን ስቶንስ፣ ጄምስ ማኬቲ፣ ኤደርሰን ሞራይስ፣ ስቴፈን ኦርቴጋ፣ ሲምፕሰን ፒዩሲ፣ ራይት እንዲሁ ደግሞ አልፋ፣ እነዚህ ደግሞ በ2026 ኮንትራታቸው የሚያልቁ የማንቸስተር ሲቲ ተጫዋቾች ናቸው። ማቴዮ ኮቫቺች፣ ናታናኬ ማኑኤል አካንጂ፣ ጃክ ግሪሊሽ፣ ፊልፎደን፣ ሩበን ዲያስ ኢሳ ካቦሬ ጆሽ ዊልሰን ደግሞ እነዚህ 2027 ላይ ኮንትራታቸው የሚያልቁ ናቸው። ሄስኮ ጓርዲዮል ሉዊስ ሪኮ ሉዊስ ማለት ነው ማታያስ ኑኔስ አቼቬሪ ካልቬን ፊሊፕስ ማክሲሞ ፔሮኒ ጀረሚ ዶኩ ና ኦሮሊ እነዚህ ደግሞ 2028 ላይ ነው ኮንትራታቸው የሚያልቀው። ሳቪኒሆ እንግዲህ ኦስካር ቦብ ኩሰኖቭ ኦማር ማርሙሽ ዴክላን ራይስ ና ኒኮ ጎንዛሌዝ ደግሞ እነዚህ በተለይ አብዛኞቹ በ በዚህ በጥሬ ተጫዋቾች የዝውውር መስኮት የፈረሙ ናቸው። ለምሳሌ አክል አብዱ ኮዶር፣ ኩሶኖቭ፣ ኦማር ማርሙሽ፣ ቪቶር ሬሽ እና ኒኮ ጎንዛሌዝ እነዚህ አራቱ ተጫዋቾች በዚህ የጥሬ ተጫዋቾች የዝውውር መስኮት ነው የፈረሙት ና 2029 ላይ ነው ኮንትራታቸው የሚጠናቀቀው። 2034 ላይ ደግሞ የሃላንድ ኮንትራት ይጠናቀቃል። ኮንትራት ማራዘም ያለባቸው ቦታዎች ላይ እንግዲህ ኮንትራት ለማራዘም ሙከራዎችን እንደሚያደርጉ ነው የሚገለጸው። ማንቸስተር ሲቲዎች ቅድም ከሊቨርፑል ጋር የነሳነውን ጀረሚ ፍሪምፖንግ ላይም ፍላጎት እንዳላቸው ይገለጻል። ሲቲዎች በጀረሚ ፍሪምፖንግ ላይ ተጨባጭ ፍላጎት አላ ቸው እናም ደግሞ በዚህ ክረምትም ተከላካዩን ለማስፈረም እቅድ እንዳላቸው ጭምር ነው ቲም ቶክ የተባለው የመረጃ ምንጭ እየገለጸ አሁን ላይ የሚገኘው። ፋብሪዚዮ ሮማኖ ስለ ታይለር ዲብሊንግ ሀሳቡን ሰጥቷል። በጊቭ ሚ ስፖርት አምዱ ላይ ቶተንሃም በበጋው ከሚፈልጋቸው ዋና ዋና ኢላማዎች አንዱ አድርጎ ይመለከተዋል። ክለቡ በጣም ይወደባል፣ እናም ለማስፈረም ይፈልጋል። ነገር ግን ነገሩ ቀላል አይሆንለትም። ማንቸስተር ሲቲም ተጫዋቹን እየተከታተለ ነው፣ ነገር ግን እስካሁን ምንም አይነት ይፋዊ ንግግር አልጀመረም። ፋብሪዚዮ ሮማኖ ሳውዛምተን እሱን ለመልቀቅም አንድ መቶ ሚሊየን ፓውንድ እንደሚፈልግም ነው ያረጋገጠው። ምርጥ አቋማችን ላይ ካልሆነን ጥሩ አይመጣም ብሏል አንቶኒ ኢራኦላ የቦርንመዝ ዋና አሰልጣኝ አንቶኒ ኢራኦላ ቡድናቸው ነገ ከማንቸስተር ሲቲ ጋር ጠንካራ ጨዋታ እንደሚጠብቀው ገልጸዋል። ዌምብላይ መጫወት የሁል ጊዜም ህልማችን ነበር ያሉት አሰልጣኙ በጣም ጠንካራ ቡድን ነው የምንገጥመው፣ ስራችንን መስራት አለብን ብለዋል። አክለውም ጨዋታው ከባድ እንደሚሆን በመግለጽ በምርጥ አቋማችን ካልሆነን ጥሩ ነገር አይመጣም ሲሉም የተናገሩት በቶተላም ስለመፈለጋቸው ያነሱት አንዶኒ ኢራኦላ ስራዬን ባለኝ አቅም ሁሉ መስራት እፈልጋለሁ፣ አሁን ላይ ትኩረቴ ቦርነመዝ ላይ ነው ሲሉም ነው አንዶኒ ኢራኦላ ስፔናዊው አሰልጣኝ የተናገረው። ሮያል ማድሪድን ደግሞ የተመለከቱ መረጃዎችን እናንሳ። ሪያል ማድሪድ ከአርሰናል የሚያደርጉት ጨዋታ ከጥቂት ሳምንታቶች በኋላ የሚካሄድ ሲሆን የመግቢያ ትኬቱም አይቀመሴ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። ሪያል ማድሪዶች የትሬንት አሌክዛንደር አርኖልድን ፊርማ ውል እንግዲህ በሚቀጥሉት ሁለት ሳምንታት አጠናቀቃለሁ ብለው ዘገባዎች እየተሰራ ይገኛሉ። ሊቨርፑል ትሬንት አሌክዛንደር አርኖልድን ወደ ሪያል ማድሪድ እንደሚያመራ ቀድሞውኑ ተገንዝበው ነበርና አሁን ላይ የእሱን ተተክ እየፈለጉ እንደሆነ ሬሌቫ መረጃውን አጋርቷል። ሪያል ማድሪድ በሚቀጥለው የውድድር ዘመን የተከላካይ ስፍራ ደብዛቸውን ያሰፋሉ ተብሎ ነው የሚጠበቀው። ሎስ ብላንኮቹ በቀጣይ የውድድር ዓመት ሰባት ያክል ተከላካዮች ሊኖራቸው እንደሚችሉ ይነገራል። አሁን ላይ ዳቪድ አላባ፣ ራኡል አሴንሲዮ፣ አንቶኒ ሩዲገር እናም ከአካዳሚ ወደ ዋናው ቡድን ያድጋሉ የተባሉ የሚጠበቁት ተጫዋቾች መካከል በዋነኛት የሚጠበቁት ያኩቡ ራሞን እናም ደግሞ ሁዋን ማርቲኔዝ ይካተቱበታል። እንዲሁም ሪያል ማድሪድ በክረምቱ ለማስፈረም ከሚፈልጋቸውና ጥሩ ሂደት ላይ ካሉበት መካከል ዴኒ ሆይችሰን በዝርዝር ውስጥ ከሚገኙ ተጫዋቾች መካከል ተጠቃሽ ናቸው ብለዋል ዲያሪዮ አስ። በብራዚል የሚገኙ ታላላቅ ምንጮች እንደጠቀሙት ከሆነ ፔፕ ጓርዲዮላና ካርሎ አንቸሎቲ የብራዚል ብሔራዊ ቡድን ዋና እጩ ናቸው። የብራዚል እግር ኳስ ፌዴሬሽን ከፔፕ ይልቅ ፍላጎት የሚያደላው ካርሎ አንቸሎቲ ላይ ነው። እንዲሁም ደግሞ ካርሎ አንቸሎቲ ከዚህ ቀደም እንግዲህ ዴኒስ እናም ደግሞ ፍሉሜንስ በአንድ አሰልጣኝ ያሰለጠን የነበረ ሲሆን አሁንም ሪያል ማድሪድንና የብራዚል ብሔራዊ ቡድንን በአንድ ጊዜ የማሰልጠን ፍላጎት ቢኖረው ፍሎሬንቲኖ ፔሬስ ግን ይህንን ተቃውመውታል ነው እየተባለም የሚገኘው ካርሎ አንቸሎቲ ይናገራሉ ብራዚልን አደንቃለሁ ነገር ግን በቅርብ ቀናት ውስጥ በፌዴሬሽኑና በራሴ መካከል ምንም አይነት ግንኙነት አልነበረም ሙሉ ትኩረቴ በክለቤ ሪያል ማድሪድ ላይ ነው ሲል ይናገራል ካርሎ አንቸሎቲ ሀሳቡን ሲሰጥ ኦሪዮል ሹዋሜኒ እንዲሁ ደግሞ ይናገራል። ከዛ በፊት ግን በሪያል ማድሪድ ኮንትራት አለኝ እናም ትኩረቴ ዋንጫ በማንሳት ላይ ነው። አሁን አስፈላጊ ኢላማዎች አሉ ይብሏል ካርሎ አንቸሎቲ። ካርሎ አንቸሎቲ ቀጥሉና ኦሪዮል ሹዋሜኒ እረፍት ሊያገኝ ይችላል። በሚቀጥሉት ጨዋታዎች ላይ አንዳንድ ለውጦችን ማድረግ እፈልጋለሁ እናም አሁን ላይ ደግሞ ዳኒ ሰቢያውስ እና ሜንዲ ከአርሰናል ጋር በምናደርገው ጨዋታ ላይ አገግመው ለመድረስም እየሞከሩ ናቸው ሲል ነው የተናገረው። በዩኤፋ ምርመራ ላይ ምን አላችሁ ተብሎም ተጠይቀው ነበር። አሁን ላይ እኛ ዩኤፋ በዚህ ጉዳይ ላይ የተወሰነ ምላሽ እንድንሰጥ እየጠበቀን ነው፣ ነገር ግን ሁሉም ነገር በጥሩ ሁኔታ እንደሚሄድ እርግጠኞች ነን ሲልም ተናግረዋል። ካርሎ አንቸሎቲ ከዛሬው ጨዋታ አስቀድሞ ስለ ጨዋታውናም ስለ ቡድኑ ነው ደግሞ ሲናገሩ ቡድኑ በጣም ጥሩ ጥሩ ላይ ነው የሚገኘው የተጎዱ ተጫዋቾች ለማገገም ጥቂት ቀናቶች ብቻ ናቸው የሚቀሩት ብለዋል። በማድሪድ ቤት መቆየት ትፈልጋለሁ ወይም ተብሎ ተጠይቆ ነበር። በማድሪድ ቤት ውላለኝ፣ በክለቡ መቆያለሁ ሲል የተናገረውም የሊጉ ፉክክር አጓጊ የሆነ ነው። ባርሴሎና ጥሩ እንቅስቃሴ ላይ ናቸው፣ ሊጉንም መምራት ላይ ይገኛሉ። ይህም ደግሞ እንግዲህ ከኋላ በመሆን ሊጉን እንከተላለን፣ ፍልሚያው የጦፈ ነው ሲልም ነው አሰልጣኝ ካርሎ አንቸሎቲ የተናገሩት። ስለ ተጫዋቾቹ መመለስም ሲናገሩ ቲቦ ኩርቶባ ትንሽ የጉዳት ችግር አለበት፣ የእርሱ ጉዳይ ደግሞ ጥርጣሬ ውስጥ ነን። እናም ደግሞ ፌርላንድ ሜንዲ እንዲሁ ደግሞ ዳኒ ሰባዮስም ጥሩ የማገገሚያ ጊዜዎች በማሳለፍ ላይ ይገኛሉ ሲልም ነው አሰልጣኝ ካርሎ አንቸሎቲ የተናገረው። ስለ ሃንሴ ፍሊክ ተጠይቆም ምላሹን ሲሰጥ በአቤቱታው እስማማለሁ፣ ተረድቼዋለሁ። አዎ እውነት የጨዋታ መብዛት የተጫዋቾችን እጥረት እንዲያጋጥም ያደርጋል ሲልም ነው ካርሎ አንቸሎቲ ሀሳባቸውን እየሰጡ የሚገኙት ዛሬ የሚደረጉ ጨዋታዎችን ደግሞ እንግዲህ ጥቆማዎችን እንስጣችሁና የዛሬ ፕሮግራማችንን እዚሁ ጋር እናብቃም። ዛሬ በእንግሊዝ የኤፌ ካፕ ጨዋታ ይደረጋል። እኛ ስቱዲዮ በገባንበት ሰዓት አንድ ጨዋታ እየተደረገ ይገኛል። ፉላም በክራቨን ኮቴጅ ከክሪስታል ፓላስ ጋር የሚያደርጉት መርሃ ግብር እየተደረገ ይገኛል። ሌላኛው ግን ምሽት ሁለት ሰዓት ከሩብ ሲል ብራይተንን ሆቭ አልቢየን በሜዳው እንግዲህ ጨዋታውን ያደርጋል በአሜክስ ስቴዲየም ወይም በአሜሪካን ኮሚኒቲ ስቴዲየም ከኖቲንግሃም ፎረስት ጋር ነው ጨዋታውን የሚያደርገው ብራይተን ኤንድ ሆቫልቢየን። ሌላኛው የሚደረገው መርሃ ግብር በስፓኒሽ ላሊጋ ነው። በስፔን ላሊጋ ሪያል ሶሴዳድ ከሪያል ቫያዶሊድ ጋር ጨዋታውን ያደርጋል። ኤስፓኞል ከአትሌቲኮ ማድሪድ ጋር የሚያደርጉት ጨዋታም ተጠባቂ ነው። እንግዲህ ምሽት 12 ከሩብ ላይ የሚደረግ ጨዋታ ነው። ዲፖርቲቮ አላቬስ ከራዮ ቫይካኖ ጋር ይጫወታል። ሪያል ማድሪድ በሜዳው ኤል ኢስታዲዮ ሳንቲያጎ ቤርናቢዮ ደግሞ ከሌጋኔሽ ጋር የሚያደርጉት መርሃ ግብር የሚጠበቅ ነው። ሌላኛው በጣሊያን ሴሪኤ የሚደረጉ ጨዋታዎች ናቸው። ኮሞ ከኢምፖሊ ጋር ጨዋታውን ያደርጋል። ቬኔዚያ ከቦሎኛ፣ ዩቬንቱስ ከዤኖዋ፣ ልቼ ደግሞ ከሮማ ጋር ጨዋታቸውን ያደርጋሉ። ዩቬንቱስ እና ዤኖ የሚያደርጉት ጨዋታ ምሽት ሁለት ሰዓት ሲል የሚደረግ መርሃ ግብር ነው። በጀርመን ቡንደስ ሊጋ ባየር ሚኒክ ከሳን ፓውሊ ጋር ጨዋታቸውን ያደርጋሉ። ይህ ጨዋታም ቀን 11 ሰዓት ከ30 ላይ ይደረጋል በ ሜዳቸው አሊያንስ አሬና የሚያደርጉት መርሃ ግብር ነው። ሆፌኒየም ከኦክስበርግ ጋር ይጫወታሉ። ቮልስበርግ ከኬዲኒሃም፣ ቦሪሲያ ሞንችግላድባ ከአርቢ ላብዜሽ፣ ሆልስቲን ከቨርደር ብሬመን እና አይንትራክ ፍራንክፈርት ና ስቱትጋርትም የሚያደርጉት መርሃ ግብር ዛሬ የሚጠበቅ ነው። በፍሬንች ሊግ ዋን ዛሬ የሚጠበቀው ጨዋታ ምሽት እንግዲህ ሶስት ሰዓት ሲል የሚደረገው መርሃ ግብር የሴንት ኢቲየን እና የፓሪስ ሳን ዠርሜን ጨዋታ ነው። ከዛ ቀደም ብለው ሬምስ እና ኦሎምፒክ ደ ማርሴ ጨዋታቸውን ያደርጋሉ። ከዛ በመቀጠል ደግሞ ሞናኮ እና ኒስ ደግሞ ምሽት አምስት ሰዓት ከ05 ሲል የሚያደርጉት መርሃ ግብር ዛሬ የሚጠበቅ ነው በአውሮፓ ታላላቅ ሊጎች የሚደረጉ መርሃ ግብሮች እንግዲህ እነዚህ ነው የሚመስሉት። በዚህ ሳምንት የሚደረጉ ጨዋታዎች የተወዳጁ እንግሊዝ ፕሪሚየር ሊግ ጨዋታዎች ባይኖሩም ነገር ግን በእንግሊዝ የኤፍኤ ካፕ እና በሌሎች ሊጎች ደግሞ ጨዋታዎች እንደሚደረጉ ቀደም ብለን በሰጠናችሁ ጥቆማ መሰረት ለመግለጽ እንወዳለን። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዘጋጀንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታችሁን ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋኔን ለማቅረብ ወዳለሁ። የዛሬን ፕሮግራም እየመራው ፎአድ ባሩ ከናንተ ጋር ቆይታን አድርግ ያለው። በነገው ጠዋት ደግሞ በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በስፋት የምንገናኝ ነው የሚሆነው። ስላደመጣችሁኝ ከልብ ከልብ ከልብ አድርጌ አመሰግናችኋለሁ። በቀጥታ እንግዲህ መልካም ጊዜ እንዲሆንላችሁ መልካም ምሽትም እንዲሆንላችሁ በአክብሮት ነው የምመኘው።